ሰላም ሰላም ሰላም። ጤና ይስጥልኝ እንዴት ናችሁ? ደህና ናችሁ? ሀይን ያለው እግዚአብሔር ይመስገን ደና ነኝ። እናንተ እንዴት ናችሁ? ሁሉ ሰላም ሁሉ መልካም ነው ወይ? ክብሩ ይስፋ ለምዳል ያለ እኔ በጣም ደና ነኝ። በጣም ተጠፋፍተናል ከሚባለው በላይ እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም አለሁ፣ እግዚአብሔር ይመስገን በጣም ደና ነኝ። በያላችሁበት የክርስቶስ ሰላም ይውዛልኝ ያልኩኝ ዛሬ እንግዲህ በአንድ ጉዳይ መጥቻለሁ ማለት ነው ያው አለሁ ለማለትም እንደገናም ደግሞ ናፍቃችሁኛልም በዛ ላይ ደግሞ ሰሞኑን እየተራገበ ያለ ነገር አለ እንደ ሴት እንደመሆን የመጠን በሱ ጉዳይ የሆነ ነገር ላችኋለውኝ ይህን ቪዲዮ እስከ መጨረሻው በማየት ላይ ኮመንት ሸር እያደረጋቸው አበረታቱኝ ታንክዩ ሶማች እስከ መጨረሻው ተከታተሉኝ እሺ ቤተሰብ እንዴት ናችሁ በድጋሚ ሁሉ ሰላም ሁሉ መልካም ነው ወይ እንግዲህ በጣም ተጠፋፍተናል ያው ትምህርት ስለተዘጋ አልተመቸኝም። ላይቭ አንዳንዴ አልፌ አልፌ እገባለሁ እንጂ በጣም ጠፍቻለሁ ማለት ነው። እና ሰሞኑን በጣም እየተራገበ ያለ ነገር አለ። ያ ደግሞ በአብረሽ በሩታ እና በነፂ መካከል በጣም ብዙ ነገር እየታዘብኩኝ እና እያየሁ ነው ያለሁት። እውነት ለመናገር በጣም በጣም ያዘንኩባችሁ ቢኖር በአርባ ገር ያላችሁ እህቶቼ ናችሁ። እጅግ በጣም ታሳፍራላችሁ። እውነት ሴት ሁናችሁ በሴት ላይ የዚህን ያህል መጨከል፣ የዚህን ያህል የፈለገ ነገር ቢሆን እንደዚህ አይነት ቃላት መናገር አልነበረባችሁም። በጣም ነው ኮሚቴ ያነበርኩ ነበረ። ባይዘዌ ግን ወንዶች ይሻላሉ። በስላሴ ስም ምንሆናችሁ ነው ግን ነፂ የምትባለው አለች፣ እውነት አላት። እንግዲህ እውነቱን እናንተም እያያችሁም እየሰማችሁ ነው። ስቲል እንኳን አብረሽ አምኗል ማለት ነው። መጀመሪያ አላቃትም ነፂ የምትባል ሰው አላቅም ብሎ ነበር። መጨረሻ ላይ ደግሞ የድሮ ፍቅረኛ የነበረች አሁን አግኝቻት አውርቻት አላቅም አለ። በኋላ ላይ ደግሞ ቴክስቱና ፎቶ ሲታይበት ደግሞ ፎቶ ቅንብር ነው። ቴክስቱ ግን ዱባይ እያለሁኝ ያው አውርቻታለሁ አለ። እሺ ምን ትፈልጋላችሁ? እናንተ ምን ልሁን ብላችሁ ነው የዚህ ያለ ቲካራ የምትፈጥሩት? በጣም ነው የሚደብረው። ማርያምን እረብ ስላሴ ስም ሴቶች፣ በተለይ ሴቶች ወንዶች ለእሷ እየተከራከሩ እያለ እናንተ ቆይ፣ ምን ልሁን ብላችሁ ነው የሩታ ፍቅር ሊደፋችሁ ነው እንዴ? ሩታ ማናት ሲጀመር? እንዴ ሲጀመር ሩታ እኮ በ እንደ ማንኛውም ተገስታ ለዩቲዩብ ተብላ የገባች ናት። ሲጀመር ያጋባችሁት ራሱ እናንተ ናችሁ። በቃ አግባት አግባት አግባት ሳይፈልግ እስቲ እንዲሁ ከተገናኙ ጀምረው ያልተጣሉበት ያልተጨቃጨቁበት ቀን አለ? እነዚህ ልጆች ግን ይህን ያላመት ሲኖሩ አንድ ቀንም በሚዲያ እንኳን ወጥተው አያውቁም። እውነተኛ ፍቅር ማለት ይህ ነው። ይህ ግን ፍቅር የሌለው ነገር ሲጀመር። እውነተኛ ፍቅር ቢኖራቸው የእውነተኛ ጋብቻ ቢኖራቸው በሰው እየጾመ እየጸለየ ጾም ሊፈታ ሳምንት ሲቀር ማማት ሊገባ እሁድ ሲጨፍሩና ሲሞሸሩ የዋሉ ሰዎች ናቸው። ሲጀመር ማለት ነው። ቤተሰብ የሌለበት ሰርግ እኔ ምን አይነት ሰርግ እንደሆነ አላውቅም። የሰይጣን ስራ ነው። ቤተሰብ ወይ በሆዳዴ ጾም ሰርግ፣ በሕይወቴ እኔ ተወልጄ እዚህ ደረጃ እስከምደርስ ደርስ እኔ አይቼም ሰምቼም አላውቅም። ለመጀመሪያ ጊዜ የእነሱን ሰርጋየውኝ አይደለሁ ነው ብፌውም እየታየ ነበር። እንቁላሉ ዶሮ፣ ወጡ ሲሰጋ ወጡ፣ ምኑ ምኑ ይህ ምን ማለት ነው? ሲቀጥል ደግሞ እርብ ስላሴ ስም ሩታ ታርግዝም አታርግዝም በሰው ላይ እስከመጣች ድረስ ገና ታለቅሳለች። የሴት ልጅምባ መቼ መቼ መቼ? ምክንያቱም መጀመሪያ ከሷ ስትቀማ እሷ ተነጋግረን ተስማምተን ለስራ ነው የሄድኩት አለች። ይህን እያወቀች ሩታ ከገባችበት ገና ታለቅሳለች። ለምን እቺ ልጅ እውነት አላት። ሲጀምር ደግሞ እኔ አላቅም። ሴቶቹ ራሱ ምንን አይተው እንደዚህ እንደሚያውዱለት ፈጣሪ ወቀው እግዚአብሔርን ረስመም። ግን እኔ በጣም ያሳፈራችሁኝና በጣም ያናደራችሁኝ ኮሜንታተሮቹ ሩታ እንዴ! ሩታ ምን ሩታ እንዴ ሁድ ፈላ ዘንድሮ ልጅቷ እኮ ስለ ሩታ አያገባኝም፣ ግን እሱ አሁንም ላይ ድረስ ለዩቲዩብ ነው እያለ አታሎኛል፣ ህይወቴን አመሰቃቅሎታል ብላ ራሷን እስከ ማጥፋት ደረጃ እየደረሰች አሁንም፣ እንዲሁም ትናንትና ዛሬ ይሻላል። በቀደምማ ልትበሏት፣ ልትበሏት። እንዲህ ምን ሆናችሁ ነው? የሩታ ምንድን ነው ያስነካቻቸው? እግዚአብሔርን አረ፣ በመድኃኒዓለም ስም አረ፣ በጣም ነው የሚደብረው። ማርያምን፣ በጣም ነው ሴት ሆናችሁ በሴት ላይ የዚህን ያህል መፍረድ። እንዲህ እሩታ ግፍ ሰርታ ከሆነ አይቀርላትም፣ አብረሽም ቢሆን ደግሞ የሴት ልጅማ መሬት ጠብ አይልም፣ ያገኘዋል። አሁን ይሄ በነገራችን ላይ ማግኘትም እንዳለ ሁሉ ማጣትም አለ። አሁን ላይ በጣም ይሆናል፣ አይደለም ያለኛ ያለኝ እየተጫወተ ነው። ሲጀመር ሩታ ልክ አላት ለምጠይቀው ጥያቄ የመመለስ ግዴታ አለበት። እውነቱን ስታቅበት እንዲህ ነው የምንጫጭቀው። ስልክ ወርውሮላት የሄደው ይሄ ልጅ እውነት ቢኖረው ምን አባሳጭው? ምን ስልክ አስወርውሮታ? ሲሄደው እንዲህ እግሯ ስልኮ ነው ስልኩን ወርውሮ የሄደው? ስታቅበት እንዳወቀች ስታቅ ኧረ በስላሴ ስንት እና እስካሁን የት ነበርሽ? አሁን ምልስ ሰሪ መጣሽ? የሰው ትዳርለት በጠብጭ ምናምን እሷ እኮ ያለችው እሷን ትተ ወደ እኔን አላለችውም። ግን ድራማ ነው ለዩቲውብ ነው እያለኝ እስካሁን አድራ ደቂቃ ድረስ አታሎኛል፣ ጎርቶኛል፣ ልቦና ተጎርቷን ነው ያለችው። ስለዚህ እናንተ አይዞች በቃ ያጋጥማል፣ ነገ ሌላ ቀን ነው የተሻለ ይሰጥሻል ብላችሁ ማበረታታት ሲኖርባችሁ ስትፈልጉ ቅንብር ነው ትላላችሁ፣ ስትፈልጉ ደግሞ የአብርሽ ጓደኞችማ ጭራሽ ዛቻ ነው እንዳለ ዛቻ ነው። ሁለተኛው ሄኖክ ድንቁ ብየዋለው በነገራችን ላይ አብርሽን ማለት ነው። ነገ ደግሞ ሌላዋ ትወጣለች። ረብስ ማአሞልድ በዚህ እድሜው እኔ በጣም ነው ያዘንኩትኝ አይደ ነው እና እንግዲህ ሩታም እውነት ለመናገር ታዛዝናለች። እርጉዝ ሆና በዚህ ልክ መበሳጨት ምናምን የለባትም ነበር፣ ግን የለሷ ምንም አይነት ፍቅር እንደሌለው የታወቀ ነው። ከመጀመሪያውን ፍቅር የለውም። ልጅቷ እንዳለችው ለገንዘብ ብሎን የቀረባት ከዛ የተቀባይነት አገኘ ለገንዘብ እና ለገንዘብ ሲል ነው እንጂ አሁንም ለሩታ ፍቅር ኑሮት አይደለም። ፍቅር ቢኖረው በዚህ ልክ አይደለም ትሪት የሚያደርጋት። እሷም እርጉዝ ሆና በዚህ ልክ እንደዛ እያምንጨጨቅና ስልክ ሮሯ አይሄድም ነበረ። ሲጀመር ፍቅር የለውም። በመጀመሪያ ደረጃ የእውነተኛ ፍቅር ቢኖራቸው እስቲል እንኳን ከቤተሰብ ጋር እንኳን አልተዋወቀችም። ሩታ ቤተሰብ ጋር ሄዳ ከቤተሰብ ጋር ተዋውቃለች? ቤተሰቦቿ ጋር ሲሄዳ ታውቃለች? እንደው ተውትን ነው፣ እዚያው አዲስ አበባ ናት። ሰርግም ተባለ ዱባይ ተባለ፣ እንዲህ ምን አይነት ህይወት ነው? ቆይ እንዲያው በመድሀን ያለም ሲጀመር ቤተሰቡን ያላከበረ ሰው መጨረሻው አያምርም። ምንም ይወምን ቤተሰቡን ማክበር አለበት አንድ ሰው። ሩታ ደግሞ ያ ነገር የላትም። የቤተሰብ ክብር ምንም አይመስላትም። መጀመሪያ መቅደም ያለበት የቤተሰብ ክብር ነው። ቤተሰብን ረግጣን የወጣቸው ሲጀመር ብቻ። እኔ ስለ እነ ሩታና ስለ ምናምን አያገባኝም፣ ግን ከተጎዳው ጎን ግን እሆናለሁ ማለት ጉዳትን የሚያቀቀዋል ማንም ሰው ደግሞ እዚህ ጋር እያንዳንድሽ ኮሜንት ምጽፊ ሁሉ የተጎዳሽ ነሽ፣ በፍቅር የተጎዳሽ የተካድሽ ነሽ ሁልሽም ማለት ነው። ግን ኧረ በስመ አብ ፈራጅ አትሁን፣ ውስቲ ምናልባት እኮ ሩት አንት ተወሷ ጋር ሊቀጥል ይችላል፣ ያን የምልትሉ ነው። እንዲህ ብስመ አብ ወልድ እንኳን አንድ ልጅ ለምን መንታ ታገባ። እግዚአብሔር ካልፈቀደ አልፈቀደም ነው። ፍቅር ከሌለው ፍቅር የሌለበት ትዳር ደግሞ መቼም ትዳር ሊሆን አይችልም። ወሳኝና ወሳኙ ፍቅር ነው ለሰው ልጅ፣ ገንዘብ አይደለም። ገንዘብ ሰላምን አይሰጥም። ገንዘብ ገንዘብ ስላለ የአማረ የአማረ ልብስ ሊለብሱ ትችላላችሁ። የአማረ ነገር ልትበሉ ትችላላችሁ። የአማረ ነገር ላይ ልተኙ ትችላላችሁ። አይምሯችሁ ግን ነጻ አይሆንም። ሰላም አታገኙ። ከምንም በላይ ሰላም ነው። ከምንም በላይ ንጹህ ፍቅር ነው። ንጹህ ፍቅር የሌለው ትዳር የደብረ ብርሃን ብርድ ልብስ ባሉት ሲኮሰኮሳችሁ ነው የሚኖረው። ፍቅር የሌለው ህይወት እንደ ኮሰኮሳችሁ ነው የሚኖረው ማለት ነው። ሰው ሩታም እንደዛ ናት። ካወቅናት ጀምሮ ባልቀስ፣ መጣላት፣ መለያየት፣ መገናኘት በቃ ግን በዓለም አቀፍ ላይ የሚያልቀስ ቀን ቢከበር የሩታ ቀን ይከበር ነበር ማለት ነው። ግን ከዚህ ሰውራይ ነው እውነት ሩታ እንጂ አብርሻ አያፈቅራትም። ቢያፈቅራት ኑሮ እንደዚህ በአንድ አመት ውስጥ ስንቴ እንዴ ከመቶ በላይ ይሆን የሚጠጣሉት። እውነተኛ ፍቅር ያለበት ጋር ጸብ የለም። ፀብ ቢኖርም ይህን ያህል የሚያደርስ ነገር የለም ሰው እግዚአብሔር አምላክ እንግዲህ የእሱን ልጅ በሆዷ ይዛለች። በሰላም ይጠብቃት ፈጣሪ። ክፉ ነገር እንትና አለልም። ግን ሰው ላይ ግፍ መስራት ዙሮ ዙሮ ለራስ ነው። ነገ ሴት ልጅ ልትወልድ ትችላለች፣ እሷ ላይ ይሄ ነገር ሊከሰት ይችላል። ማሰብ ነበረባት። ሩታም እና ንጽዬ እግዚአብሔር ይማረሽ። የማንንም እንትን መስማት የለባትም። ባሁን ሰዓት ላይ በማስፈራራት የእሱ ገመና እንዳይወጣ የእሱ ቤተሰብ፣ የእሱ ጓደኞች የሆኑ ማስፈራራት ምናምን ለምን አስፈለገ? አንዳንዴ ሚዲያ ላይ እየወጣ ነገር እኔ እንጃ ፍ የእውነት አሳዘነችኝ አንጀቴን በላችኝ። ምክንያቱም ህመሙን እያለፈበት ሰው ነው የሚያውቀው። ብቻ በጣም ከባድ ነው። እና ውድ ቤተሰቦች እንግዲህ ከወደዳችሁት ላይክ፣ ኮመንት እያደረጋቸው አበረታቱኝ። ለነበረን ቆይታ ከልብ አመሰግናለሁ። እግዚአብሔር አምላክ ሀገራችንን ሰላም ያድርግልን ፍቅሩን አንድነቱን ይስጠን እያልኩኝ ሰላም እና ፍቅር ለሁላችሁም እየተመኘው። ግን የሴት ልጅ ጥቃት ይቁም በሚለው ሁላችሁም አንድ መሆን አለባችሁ። ወደዛ ወደዚህ እያላችሁ እንትን አትፍጠሩ። ፈራጅ አትሆኑ፣ ፈራጅ ለመሆን አትቸኩሉ። ሰላምና ፍቅር ለእናንተ ይሁን። ወዳችኋለሁ። ባይ ባይ